ጤናስጥን አድማጭ ተመልካቾቻችን ከቶፕ ፍንሽ ኔትወርክ ዕለታዊ ዜናዎቹን ይዘን ቀርበናል። በቅድመ አማርቶቹ ነው። በህገ ወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን በላይ ብር የመንግስት ገቢ መደረጉ ተገለጸ። በማይነማር በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው ተመለሱ። የኢትዮጵያ ምድር ባቡር ኮርፖሬሽን ከቱርኪ ስራ ተቋራጭ ካቀረበለት ክስ በአመዛኙ ማሸነፉ ተሰማ። የጅቡቲ ፖሊስ የሰነድ አልባ ስደተኞች አፈሳ መጀመሩ ተገለጸ። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛ ወታደራዊ ውሳኔ የሚያስተላልፍ ቡድን ለስብሰባ ጠሩ። በህገ ወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን ብር በላይ ለመንግስት ገቢ መደረጉ ተገለጸ። ባለፉት ዘጠኝ ወራት በህገ ወጥ መንገድ ሲዘዋወር ከተያዘ ከ1.2 ሚሊዮን ሊትር በላይ ነዳጅ ከ106 ሚሊዮን 152 ሺ በላይ ብር በቅጣት መልኩ ለመንግስት ገቢ መደረጉን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። በተጠቀሰው ጊዜ በተወሰዱ እርምጃዎች በህገ ወጥ የነዳጅ ንግድ የተሳተፉ 54 ግለሰቦች በስር መቀጣታቸውና 62 የነዳጅ ማደያዎች መታሸጋቸውን የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ ለኢትዮጵያ ፕሬስ ድርጅት ተናግረዋል። ሚኒስቴር መስሪያ ቤቱ በአቅራቦትና በግብይት ሂደት ውስጥ ለሚስተዋሉ ችግሮች ለመቅረፍ አበክሮ እየሰራ ነው ያሉት መሪ ስራ አስፈጻሚ፣ እነኝህን ተግባራት አጠናክሮ ለማስቀጠል ገበያውን ለማረጋጋት ማረጋጋት ስራ እንደሚሰራም አመላክተዋል። በተለይም ህገ ወጥ የነዳጅ ግብይትን ለመቆጣጠር የሚያስችል አዋጅ ጸድቆ ተግባራዊ በመደረጉ በበጀት አመቱ የተጀመሩ የቁጥጥር ስራዎች ጠናክረው እንደሚቀጥሉ እንዲቀጥሉ ማስቻላቸውን መሪ ስራ አስፈጻሚ ተናግረዋል። የንግድና ቀጠና ትስስር ሚኒስቴር ዶክተር ካሳሁን ጎፌ ከወራት በፊት በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ በጥቂት ወራት በተካሄደ የቁጥጥር ስራ በተለያዩ አካላት በህገወጥ መንገድ ሲዘዋወር የነበረ 3859450 ሊትር ነዳጅ በቁጥጥር ስር ውሎ ለሽያጭ በመዋል 27,946,712 ብር ለመንግስት ገቢ መደረጉን ገልጸዋል። በሀገሪቱ የተለያዩ አካባቢዎች የጥቁር ገበያ የነዳጅ ሽያጭ የተስፋፋ በመሆኑ ከፍተኛ የሆነ የነዳጅ እጥረት እያጋጠመ መሆኑን አሽከርካሪዎች በተደጋጋሚ ሲናገሩ ቆይተዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው ተመለሱ። በማይናማር ታጣቂዎች ተይዘው በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀ። ታግተው የሰነበቱት አርባ አንድ ኢትዮጵያውያን ወደ ሀገራቸው የተመለሱት ከትላንት በስቲያ ሐሙስ ለት ሲሆን ትላንትና አርብ ደግሞ ሰማ የሚሆኑት ወደ ሀገራቸው እንዲመለሱ መደረጉን ሚኒስቴሩ ገልጿል። ሚኒስቴር መስሪያ ቤቱ ህንድ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማርባ አስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያን ወደ ሀገራቸው ለመመለስ ጥረት እያደረገ መሆኑን አመላክቷል። መንግስት በህብረተሰቡ በህገ ወጥ የሰቦች አዘዋዋሪዎች ሀሰተኛ ቅስቀሳ ተታሉ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠቡ ማሳሰቡን የውጭ ጉዳይ ሚኒስቴር አመላክቷል። በደቡብ ምስራቅ ኤዥያ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ ም ነበር። መንግስት እስካሁን 251 ዜጎች ወደ ሀገራቸው የመለሰ ቢሆንም አሁንም ድረስ በሀገሪቱ ከ700 በላይ ኢትዮጵያውያን በታጣቂዎች እጅ እንደሚገኙ ተዘግቧል። ዴሞክራቲክ ካርን ቬልቮለንት አርሚ እና ቦርደር ጋርድ ፎርስ በተባሉ ሁለት የታጠቁ እጅ የወደቁት ኢትዮጵያውያን በተጠለሉባቸው ካምፕ ውስጥ አስቸጋሪ ሁኔታ ውስጥ እያሳለፉ እንደሆነ ተነግሯል። ተጎጂዎቹ የካቲት ላይ ከካምፖቹ ወጥተው በታጣቂዎች እጅ ከገቡ የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉ ኢትዮጵያውያን ብቻ መሆናቸውን በመጥቀስ ተማጸኗቸውን ሲያቀርቡ እንደነበር ይታወቃል። የቱርኪዬ ሥራ ተቋራጭ ያፒ መርከዚ የኢትዮጵያ ምድር ባቡር ኮርፖሬሽን አንድ ቢሊዮን ዶላር ካሳ እንዲከፍል በመጠየቅ የመሰረተው ክስ በአመዛኙ ውድቅ ተደርጎ ለኮርፖሬሽኑ መወሰኑ ተሰማ። የኢትዮጵያ ምድር ባቡር ኮርፖሬሽን ከአዋሽ፣ ኮምቦልቻ፣ ሀራ ገበያ በሚያስገነባው የባቡር መሰረተ ልማት ፕሮጀክት ለማከናወን ተመርጦ ውል በመዋዋል ግንባታውን ሲያከናውን የነበረው የቱርኪ ስራ ተቋራጭ ያፒ መርከዚ የሰሜን ጦርነት በፕሮጀክቱ ግንባታ ላይ ያደረሰውን ጉዳት፣ የንብረቶች ዝርፊያና የግንባታ መስተጓጉል ምክንያት ጠቅሶ የአንድ ቢሊዮን ዶላር ካሳ እንዲከፈለው የሚጠይቅ ክስ በለንደን ዓለም አቀፍ የግልግል ፍርድ ቤት መከፈቱ ይታወሳል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት የለንደኑ ዓለም አቀፍ የግልግል ፍርድ ቤት ሶስት ዓመታት ከበጀ የፍርድ ክርክር በኋላ በሚያዝያ ወር አጋማሽ ከፊል ውሳኔ ያሳልፏል። ፍርድ ቤቱ የኢትዮጵያ ምድር ባቡር ኮርፖሬሽን የውልና የህግ መከራከሪያ በመቀበል የስራ ተቋራጩ በኮርፖሬሽኑ ላይ ያቀረበውን የአንድ ቢሊዮን ዶላር የካሳ ክፍያ ጥያቄ ውስጥ አመዛኙን ውድቅ ማድረጉን ምንጮች ተናግረዋል። የስራ ተቋራጩ ከቱርኪና ከእንግሊዝ ሀገር ከፍተኛ የህግ ባለሙያዎች ቀጥሮ ሲከራከር መቆየቱና ክርክሩም ረጅም ጊዜ ወሰደ ቢሆንም የስራ ኃላፊዎች በስተ መጨረሻ የለንደኑ የግልግል ፍርድ ቤት በሚያዝያ ወር አጋማሽ ላይ በአመዛኙ ለኢትዮጵያ ያደላ ውሳኔ ማሳለፋቸውን አስረድተዋል። የጅቡቲ ፖሊስ የሰነድ አልባ ስደተኞች አፈሳ መጀመሩን አስታወቀ። የጅቡቲ ፖሊስ ትላንት ምሽት ህገ ወጥ ስደትን ለመከላከል በሚል ርዕስ ባወጣው መግለጫ ትላንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን ገልጿል። የአፈሳ ዘመቻው የተጀመረው ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠውን ቀነ ገደብ በመጠናቀቁ እንደሆነ ጠቅሷል። በትላንትናው ዕለት የሀገሪቱ ብሔራዊ ፖሊስ እና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለያየ የአደገኛ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጹን አስታውቋል። የህገ ወጥ ስደተኞች ቁልፍ መተላለፊያና ማረፊያ ናቸው በተባሉ የሀገሪቱ አካባቢዎች አፈሳው መከናወኑንም አመላክቷል። በአሰሳና በአፈሳ ዘመቻው ህገ ወጥ ስደተኞች ከሚገኙባቸው አካባቢዎች ለመለየት ድሮኖች ጥቅም ለመዋላቸውን ገልጿል። ቀደም ሲል የተሰጠውን የአንድ ወር ጊዜ ቀነ ገደም ያዘ 25 2017 ዓ ም መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ ሰነድ አልባ ስደተኞች አፈሳ እንደሚጀምር ማስታወቁ ይታወሳል። በዚህም መሰረት በርካታ ሰዎች በፍቃዳቸውን በመውጣትና ለዚህም ምስጋና እንደሚቸራቸው በትናንትናው መግለጫው ጠቅሷል። ትላንትና ተጀምሯል በተባሉ አፈሳ የተያዙ ወደ አንድ መቶ የሚጠጉ ሰነድ አልባ ስደተኞችም ነጋድ ወደሚባል እስር ቤት በማስገባት የሰነድ ማጣራት ስራ እያከናወነ መሆኑን የጠቀሰው የሀገሪቱ ፖሊስ አስፈላጊውን ማጣራት ከተደረገ በኋላ ግን እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ስራ እንደሚከናወን ገልጿል። በመጀመሪያ የአፈሳ ዘመቻ ምዕራፍ የተያዙ ሰዎች ነጋድ በሚባለው እስር ቤት አስፈላጊ የሆነ ምግብ፣ ውሃና የህክምና አገልግሎት እየቀረበላቸው መሆኑን አመላክቷል። ፓኪስታን በሕንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛ ወታደራዊ ውሳኔ የሚያሳልፍ ቡድን ለስብሰባ ጠሩ። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታ ውስጥ የሚገኙ የአየር ኃይል ሰፈሮችና የአየር ጥቃት መከላከያ ስርዓቶች ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻና ማከማቻ በመምታት የፓኪስታን ወታደራዊ ኃይል አስታውቋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሙን ተከትሎ ሁለቱም ሀገራት ያጸፋ የአየርና የሚሳኤል ጥቃቶች እየፈጸሙ መሆናቸው እየተነገረ ነው። ቅዳሜ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽሚር አካባቢዎች ፍንዳታ መሰማታቸውን ዘገባዎች ያመላከቱ ሲሆን የቢቢሲ ዘጋቢዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ ሁለት ከተሞች ፍንዳታዎች መሰማታቸውን አረጋግጧል። ሌሎች መገናኛ ብዙኃንም ፓኪስታንን ጥቃት ፈጸምኩባቸው ያለቻቸውን የ የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ የፍንዳታ መሰማታቸውን ዘግበዋል። አድማጭ ተመልካቾቻችን ከቶፕ ኒስ ኔትወርክ ደረቶ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ